ሰላም ሰላም እንዴት አደራችሁ? የተከበራችሁ ተመልካቾቻችን፣ ለዛሬ እንዘላችሁ የቀረቡ ስፖርታዊ መረጃዎች እንድትከታተሉ በክብር እንጋብዛለን። በዛሬ ስፖርታዊ መረጃዎቻችን በኢትዮጵያ ፕሪሚየር ሊግ ትናንት ጨዋታዎች ተደርገው ነበር። ዛሬ የሚደረጉ ጨዋታዎችም አሉ። እንዲሁም በታላላቁ የአውሮፓ ሊጎች ትናንት ጨዋታዎች ተደርገው ነበር። ዛሬም አንዳንድ ጨዋታዎች ይደረጋሉ። ስለ እነሱም መረጃዎች ወደ እናንተ የምናደርስ ነው የሚሆነው። እስከ መጨረሻ አብራችሁን እንድትቆዩ በትህትና እንጠይቃለን። ለቻናሉ አዲስ የሆናችሁ ተከታታዮችም ቻናሉን ሰብስክራይብ ቪዲዮውን ላይክ እና ሼር እንድታደርጉ አሁንም በትህትና ነው የምንጠይቀው። በ26ኛው ሳምንት የኢትዮጵያ ፕሪምየር ሊግ ትናንት ሁለት ሶስት ጨዋታዎች ነበር የተደረጉት። አዳማ ከተማ ከመቻል ጋር ያደረጉት ጨዋታ በሽመልስ በቀለው ሁለት ግቦች መቻል ሁለት ለዜሮ በሆነ ውጤት ማሸነፍ ችለዋል። እንዲሁም ፋሲል ከነማ ከድሬዳዋ ከተማ ጋር ያደርጉት ጨዋታ ድሬዳዋ ከተማ ሁለት አንድ ለዜሮ በሆነ ውጤት ነው ማሸነፍ የቻለው። አስራት ቶንጆ ነው ብቸኛዋን የድሬዳዋ ከተማ ግብ ማስቆጠር እየቻለው ሌላኛው ባህር ዳር ከመቀለ ሰብ አንደርታ ጋ ነበር ጨወታቸው እያደረጉት ባህር ዳር እንግዲህ አራት ለአንድ በሆነ ውጤት ማሸነፍ ችለዋል። ቸርነት ጉጉሳ እንዲሁም አቤል ማሙሽ ናቸው እንግዲህ የባህር ዳር አራቱን ግቦች ያስቆጠሩት። ቸርነት ጉጉሳ ሁለት ግቦች ሲያስቆጥር አቤል ማሙሽ በተመሳሳይ ሁለት ግቦች ማስቆጠር ችለዋል። አሸናፊ ሀፍቱ ብቸኛዋን የመቀለ ሰብ አንደርታ ግብ ያስቆጠረ ተጫዋች ነው። ኢትዮጵያ ፕሪምየር ሊግ 26ኛው ሳምንት ዛሬም ቀጥለው እንግዲህ ሁለት ጨዋታዎች ይደረጋሉ። ዘጠኝ ሰዓት ላይ መብራት ኃይል ከኢትዮጵያ ኢንሹራንስ፣ 12 ሰዓት ላይ ሀዋሳ ከተማ ከኢትዮጵያ ንግድ ባንክ ጋር የሚያደርጉት ጨዋታ እንግዲህ የሚጠበቁ የዛሬ የኢትዮጵያ ፕሪምየር ሊግ ጨዋታዎች ናቸው ማለት ነው። በቀጥታ ወደ ውጭ መረጃዎቻችን ስናልፍ ትናንት በእንግሊዝ ፕሪምየር ሊግ አንድ 33ኛው ሳምንት ጨዋታ ተደርጎ ነበር። ቶተንሃም በሜዳቸው ከኖቲንግሃም ፎረስት ጋር ነበር ጨዋታቸው ያደረጉት። ሁለት ለአንድ በሆነ ውጤት ኖቲንግሃም ፎረስት ማሸነፍ ችለዋል። ኤሊዮት ኤንዶርሰን እንዲሁም ክሪስ ውድ ናቸው ሁለቱም የኖቲንግሃም ፎረስት ግቦች ያስቆጠሩት። ሪቻርልሰን የብቸኛዋን የቶተንሃም ሆስፐር ግብ ማስቆጠር ችለዋል። በዚህ መሰረት ኖቲንግሃም ፎረስት በ60 ነጥብ ወደ 3ተኛ ከፍ ማለት ችለዋል። ከኒውካስል ዩናይትድ በአንድ ነጥብ ከፍ ብሎ ሶስተኛ ደረጃ ላይ መቀመጥ ችሏል ማለት ነው። የእንግሊዝ ፕሪምየር ሊግ 34ተኛው ሳምንት ዛሬ አንድ ጨዋታ ይደረጋል። እጅግ ተጠባቂ ጨዋታ በኢቲሃድ ስታዲየም ማንቸስተር ሲቲ ከአስቶን ቪላ ጋር ጨዋታቸውን የሚያደርጉ ይሆናል። በስፔን ላሊጋም ትናንት አንድ ጨዋታ ተደርጎ ነበር። ሪያል ቤቲስ ከጂሮና ነበር ጨዋታው ያደረገው። ሪያል ቤትስ 3 ለ1 በሆነ ውጤት ማሸነፍ ችለዋል። ጆኒ ካርዶሶ፣ አንቶኒ እንዲሁም ኤስኮ ናቸው ሶስቱም የሪያል ቤትስ ግቦች ማስቆጠር እየቻሉት ክርስቲያን ሷኒ ደግሞ ብቸኛዋን የጂሮና ግብ ማስቆጠር ችለዋል ማለት ነው። የስፔን ላሊጋ 33ኛው ሳምንት ዛሬ ሁለት ጨዋታዎች ይደረጋሉ። ቫለንሲያ ከኤስፓኞል እንዲሁም ባርሴሎና ከማሎርካ ጋር ጨዋታቸውን የሚያደርጉ ይሆናል። በተለይ ባርሴሎና ከማሎርካ ጋር የሚያደርገው ጨዋታ እጅግ የሚጠበቀ ጨዋታ ነው። ባርሴሎና የስፔን ላሊጋ መሪነቱን በአራት ነጥብ ልዩነት እየመራ ነው የሚገኘው ማሎርካም እንግዲህ በዘንድሮ በአውሮፓ መድረክ በኤሮፓ ሊክ ለመሳተፍ እንግዲህ ጥረቶችን እያደረገ ነው የሚገኘው። ስለዚህ ይህ ጨዋታ የሚጠበቀ ጨዋታ ነው ማለት ነው። ወደ አጫጭር መረጃዎቻችን ስናልፍ እንግዲህ ሊቨርፑል ነው የምናገኘው። ሊቨርፑል እንግዲህ የእንግሊዝ ፕሪምየር ሊግን በ13 ነጥብ ልዩነት እየመራ ነው የሚገኘው። ወደ ሻምፒየንነት የሚያደርገው ጉዞም እንግዲህ አንድ ሁለት ጨዋታዎች ናቸው የሚቀሩት። በእለተ ሮብ፣ በሚቀጥለው ረቡዕ እንግዲህ አርሰናል ከክሪስታል ፓላስ ጨዋታውን እያደርጋል ነገ ማለት ነው ነገሮ፣ አርሰናል ከክርስቲያን ፓላስ ጨዋታውን ያደርጋል። በነገው ጨዋታ እንግዲህ አርሰናል ነጥብ የሚጥል ከሆነ አቻ ወይም ሽንፈትን የሚያስተናግድ ከሆነ ሊቨርፑል ገና ሳይጫወት የ2024 25 የእንግሊዝ ፕሪምየር ሊግ ሻምፒዮን መሆኑን የሚያረጋግጥ ነው የሚሆነው። ስለዚህ በዚህ መሰረት የነገው የአርሰናልና የክርስቲያን ፓላስ ጨዋታ የሊቨርፑል ተጫዋቾች አንድ ላይ ተሰብስበው እንደሚ እንደሚመለከቱት ነው እንግዲህ መረጃዎች እየወጡ ነው የሚገኙት። ለዚህ ምክንያቱ እንግዲህ አርሰናል ነጥብ የሚጥል ከሆነ የዋንጫ ሻምፒነት የሻምፒዮንነት ክብራቸው እንግዲህ አብረው ለማሳለፍ ነው እንግዲህ የሊቨርፑል ተጫዋቾች የአርሰናልና የክርስቲያል ፕላስ ጨዋታን አብረው ለመመልከት ያሰቡት ማለት ነው። በነገ ዕለት አርሰናል የሚያሸንፍ ከሆነ ግን በእለተ እሁድ ሊቨርፑል ከቶተንሃም ጋር የሚያደርጉ ጨዋታ አሸንፎ የ2024/25 ሻምፒዮንነትን የሚያረጋግጥ ነው የሚሆነው ማለት ነው። ያን ጨዋታ ካላሸንፈም ወደ ቀጣዩ ሰላሳ አምስተኛ ሳምንት የሚሻገር ነው የሚሆነው እንደሚታወሰው ሰው በ2019 የእንግሊዝ ፕሪምየር ሊግ ሻምፒዮን ሲሆን ሊቨርፑል ይህን አጋጣሚ ተጠቁመ ነበር። የማንቸስተር ሲቲ ጨዋታ ተጫዋቾቹ አብረው ተመልክተው ቻምፒየን የሆኑበትን ቀን አብረው አክብረው እንደነበር ይታወሳል። እንግዲህ ወደ ሻምፒየንሽፕ እንወስዳቸዋለን። በእንግሊዝ ሻምፒየንሽፕ ሊድስ ዩናይትድና በርን ላይ ወደ ፕሪምየር ሊግ ማደጋቸውን ትናንትና ማረጋገጥ ችለዋል። ትናንትና በነበረው 44 ተኛው ሳምንት የሻምፒየንሽፕ ጨዋታ ሊድስ ዩናይትድ ስቶክ ሲቲን ስድስት ለባዶ እንዲሁም በርን ላይ ሼፊልድ ዩናይትድን ሁለት ለአንድ ካሸንፍ በኋላ ወደ እንግሊዝ ፕሪምየር ሊግ ማደጋቸውን ትናንትና ማረጋገጥ ችለዋል ማለት ነው። ከእንግሊዝ ፕሪምየር ሊግ ሳውዛምፕተን ና ሌስተር ሲቲ ወደ ሻምፒዮንሺፕ መውረዳቸውን እንዳረጋገጡ ይታወቃል። ሌዲስ ዩናይትድ ና በርን ላይ ደግሞ ወደ ፕሪምየር ሊግ እንግዲህ ማደጋቸውን አረጋግጠዋል። በቀጣይ ደግሞ ከፕሪምየር ሊግ የሚወርደው አንድ ቡድና ከሻምፒዮንሺፕ የሚያድገው ሌላኛው ቡድን ተለይተው የሚታወቁ ይሆናል። በሻምፒዮንሺፕ እንደምንመለከተው ሁለት ቡድኖች አንደኛ ና ሁለተኛ እየወጡ ቡድኖች በቀጥታ ወደ ፕሪምየር ሊግ የሚያድጉ ሲሆን ከሶስተኛ እስከ ስድስተኛ ያሉ አራት ቡድኖች ደግሞ በደርሶ መልስ በሚያደርጉት የጥሎ ማለፍ ጨዋታ አንድ ቡድን ተለይቶ የሚያልፍ ነው የሚሆነው። ሼፊልድ ዩናይትድ፣ ሰንደርላንድ፣ ብሪስቶል ሲቲ እና ኮቨንትሪ ሲቲ አሁን ባለው ደረጃ የጥሎ ማለፍ ጨዋታቸውን የሚያደርጉበት ደረጃ ነው የሚገኙት። በቀጣይ በሚደረጉ ሁለት ቀሪ ጨዋታዎች ማን እንግዲህ የጥሎ ማለፍ ደረጃውን ያስጠብቃል፣ ማንስ ከዛ ደረጃ ይወርዳል፣ የሚለው አብረን የምንመለከተው ነው የሚሆነው። ሌላኛው እንግዲህ ባርሴሎና እናነሳለን። የባርሴሎናው አጥቂ ሮበርት ሌዋንዶስኪ ባለፈው ባርሴሎና እንግዲህ ሴልታ ቪጎን ድራማዊ በሆነ መልክ አራት ለሶስት ሲያሸንፉ በጉዳት እንግዲህ ከሜዳ ተቀይሮ እንደወጣ መመልከት ይችለናል። በዚህም ምክንያት ለሶስት ሳምንታት ከሜዳ ይርቃል ተብሎ ነው እንግዲህ ይፋ የሆነው። የኮፓድሬ ፍጻሜ የኤል ክላሲኮ ፍጻሜ እንግዲህ ሊያመልጠው እንደሆነ ነው እንግዲህ መረጃዎች የሚወጡት ይህ የ36 አመቱ ዓመቱ እንግዲህ አጥቂ የአውሮፓ ቻምፒዮንስ ሊግ የመጀመሪያ ዙር የግማሽ ፍጻሜ ጨወታ ያልፈዋል ነው የተባለው። ከኢንተር ሚላን ጋር የሚደረገው ጨወታ ምናልባት በመልሱ ጨወታ ሊደርሱ ይችላል የሚሉት መረጃዎች አሉ። እሱም አጠራጣር እንደሆነ ነው የሚነገረው። ይህ በ25 ጎል የስፔን ላሊጋ የግብ አግቢን ኮከብነቱን እየመራ የሚገኘው እንግዲህ ፖላንዳዊ የ36 ዓመት አጥቂ በቁርጭምጭሚት ጉዳት ደርሶበት እንግዲህ ለሶስት ሳምንታት ከሜዳ ይርቃል ተብሎ እንግዲህ ተነግሯል። ይህ ተጫዋች በአውሮፓ ቻምፒየንስ ሊግም ከራፊንሃና ከሰር ግራሲ ቀጥሎ በ11 ግቦች የኮከብ ግብ አግቢነቱን በሶስተኛ ደረጃ ላይ እየተከተለ የሚገኝ አስደናቂ አጥቂ ነው። እንግዲህ ለባርሴሎና ትልቅ እንግዲህ ጉዳት እንደሆነ ነው እንግዲህ መረጃዎች የሚወጡት። ስለተከታተላችሁን እጅግ አድርገን እናመሰግናለን። መልካም ቀን